መርሀባ አጋየት ሰላም አለይኩም፣ አልሀምድሊላሂ በረካቱ። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ሰላም ነው ወይ? ያው እንግዲህ እንደትናንትናው ልበል ወይስ እንደባለፈው ጎርምሽ፣ እንደ ጎረመስኩ ነኝ። እንግዲህ ምንም ማድረግ አይቻልም ማለት ነው። ሀብሬም እንዴት ናችሁ? እንዴት አንፍታችኋል? ሰላም ነው ወይ? እኔ አልሀምድሊላሂ። በያላችሁበት ሀገራችንን ሰላም ያደርግልን፣ ወገኖቻችንን ሰላም ያደርግልን እያላችሁ ዱ አድርጉ ማለት ነው።

አጨክን ብ ነው የሚባለው። እና ለማናቸውም ዛሬ ደግሞ እንግዲህ እንደተለመደው በባለፈው እንግዲህ እኔና ያው ገጠራችንን እንግዲህ ሀገራችንን ስትረብሸው ነበር። ዛሬ እስኪ ደግሞ የልቅናውን እንዲ ማየት እስከሚሳኔ ድረስ ሆና መታለች ማለት ነው። አንዳንድ ጊዜ የምናያቸው ነገሮች ትኩረት ስንሰጣቸው እየተበላሹ የሚሄዱበት አጋጣሚዎች አሉ። ልሽ አልኩኝ እኔም እናንተም ደግሞ እስኪ አስተያየታቸውን እዚህ አስቀምጡት ማለት ነው። አንዳንድ ጊዜ ሴት ልጅ አረ እንዲህ አንድ ጊዜ አይደለም ብዙ ጊዜ ነው እንዴ ምን መሆኔ ነው ለማናቸውም እሱ የተለመደ ነገር አይናችን እንግዲህ እስከሚጠፋ ድረስ መመልከት ነው እነሱ አንድ ቀና አንባልቆ አይናችንን ሳያጠፉ ብናይቀሩም ለማናቸውም አይ ችጅ ያለቀሰች ለማናቸውም ሀባይቢ ጽናት ድራማ የሚለው ክፍል ስልሳ ምናምን ሁለት ነው ሶስት እንዲእንዲ ዘርጋቸው ያዙት ችግር የለውም ለማናቸውም ውይ ጉድችልች ቆ እንዴት ነው የማዋራው ቆይ እናንተ ጋራ ቆንዲ ቆይ ለማንኛውም እንቀጥል። ትናንትና ባለፈው መጨረሻ ላይ ምን ነበረ እንግዲህ፣ እኔና መጨረሻ ላይ የፍቅር መቀስ ሆናብን ነበር። እንግዲህ ዛሬ ደግሞ እንደ አጋጣሚ ሆኑ ሆኖ ማነው ስሟ የኪራ እህት ኪራ ቤት የምትገኘው አሁን በአሁኑ በአሁኑ በአሁኑ ሰዓት እሷ ብቻ ቀንጣቷን ነው ማለት ነው።

ምንዲ ነው እንደ መስከረም ብቅ ጥልቅ የምትለው አንተ? ምን ሆነሃል? እና አይ ጓደኞቼ ምናምን ምናምን ምናምን፣ በቃ ቀበጣ አጥራፉና ተያዘችው። ለማናቸውም ውሃ አስፈልጎት ነበረ፣ አስ ጠጣ ምናምን ብሎ ተነስቶ ሊሄድ ነበረ። ቆይ ቆይ ቆይ ተቀመጥን ያመጣልሃለሁ። እሷ አለሸሯ ነው። ጎበስ በስ ደግ አረገችው፣ ወንድና ተወላለች። ለማናቸውም እንዴ በላው ሄዳ ነበረ። ከዛ በተዘዋር ጀሞ በሌላ በኩል ደግሞ እንግዲህ ኪራ ገጠር ላይ ይገኛል። አሁንም አለመድኩት እያ ላይ ይገኛል ማለት ነው። ዴብም ያው እንግዲህ ታናሽና ታላቅ ወንድም ሳይሆኑ አይቀሩም፣ ሆኑ መሰለኝ። እንግዲህ ምንም እንደማያገኛት ቁርጥ ስላወቀ አይ ጓደኝነቱ ይሻለኛል ብሎ እየ ከኪራ ጎን ሆኖ ይገኛል በአሁኑ ሰዓት። ፒስ ይሆናል አይደል? ጓደኛ ኖርማል ጓደኛ ከጽናት ገለል እያለ ወንድምነቱን ጠንከር እያደረገ መጥቷል። የማይሆን ነገር ስለሆነ ማለት ነው። ለሆነቸው ምን ነበረ ልጅቱ ድምጿ እየተሰማ ነው። ምን ማድረግ አልችልም። ለማንኛውም ስጉን ይቅርታ። ከዛም ደግሞ ሰኒ ደግሞ እንግዲህ በምሩ ጉዳይ ሊሆን ይችላል የናሆሜን አባት አገኝተው ነበረ። እንግዲህ ናሆሜም ደግሞ አልመጣም ስለዚህ ጉዳይ ልታወራ ሽማግሌው ጋር ቁጭ ብላለች ኒናም ደግሞ እንግዲህ እስቲ የኒና ጉዳይ አብረን እናያለን እንግዲህ የናሆም አባትም ደግሞ ድንገት ሰኒ የቅርብ ጓደኛዋን ወይም ደግሞ የምሩን የቅርብ ጓደኛዋን ለማግኘት ሞክሮ ነበር እንደውም ማግኘቷታል ግን ምን መሰላችሁ ስለ ምሩ አንዳንድ ነገር ማውራት ፈልገ ነበር። የምሩ እናት አሚኒ፣ የምሩ አማት ደግሞ የልጁ የኔ አይደለም፣ የልጄ ልጅ አይደለም እያለ ለማስመርመር ትሞክራለች ምን አስባችሁበታል? እንም ደግሞ እሷ አልቀበልም እያለች ነው። ስለዚህ ጉዳይ ለመነጋገር ፈልጌ ነበር ሲላት፣ እሷን ለማስመርመር የግድ መኖር አለበት ብላ እሷም ተወስናለች። ምርጥ ጓደኛ ማለት እንግዲህ ሰኒ ነች። እንግዲህ እሷም ደግሞ በቃ ምሩ ምንም ምንም ማለት አያስፈልግም። ይህ ይቅርታ ልቤ ተቸራት ብቻ ሴት ናት ብላ ነገሯን ትደመድማለች ማለት ነው። ሰላሙን ቀጥሉ እንጂ ሌላውን ተውት፣ ለምሩ ተውላት ብላ እሷ መረሷን ትዘጋለች ማለት ነው። ድንገት ኪራ ቤት እንግዲህ ቅዱስ ይመጣል። ቅዱስ ሳይሆን ስም የቅዱስ ነው፣ ስራ የግነርኩስ ነው ያለው ቅዱስ። እውነቱም ቅዱስ ነው ኒስ እሱም ደግሞ ድንገት መጥቶ ምንው ጠፋህ? ትለዋለች። ኪያው ቤት ያለችው ኪያ ስለሆነች ማለት ነው። ይሄኛውም እየተመላለሰ ቢሆንም አስጨናቂ ወይም ደግሞ ሌላኛ ስም ያለው ሰውዬ ነበረ። በሰዓቱ መጥቶ ነበር። ቅዱስን እሷ ደውላለት እንዲመጣ አድርጋ ይመስለኛል። እንግዲህ ኪራይ ይሄን ጉድ አያውቅም። ኪራይ ቤት ሄዶ ቁጭ እንዳለ እኛ ስራ ተናል፣ እናንተ ስራ በዝቶብን እያላችሁ ትጨና አነቃላችሁ፣ በስራ ብዛት ምናምን እያላችሁ እስካሁን ስራ ለገኝሽ? ምን ቢገኝስ? ቤት ኪራይ አታልፍም ም የኢትዮጵያ ኑሮ እና የኢትዮጵያ ወሬ ያለው አሁን ይሄ ነው እንዴ እንዴት ስለወሩ በዛው እንድንቀር አስበው ነው እን እኔ ያንዳንድ ጊዜ ግራ እያጋቡ ነው ፊልሙም ላይ ያለ እንደ ኑሮ ውድነት ወይ ጉጅ እሺ ይሁን ችግር የለውም ለማናቸውም ድንገት የተጣደ ኩሽን አስቀምጫለሁ ለይ መጣ ስትል እና ማለት ነው ሰውየው መጣና ሰላም አንቺ ነሽ እንዴ ኪራ ጭራሽ በሴት አይ እኔ ኪራ አይደለሁም ቅዱስ ነኝ ከዛ ግራ ተጋባው ሰውየው ሲቀመጥ እኔ ማለት እኔ አስጨናቂ እባላለሁ ሲለው እሱም በዚህ ዘመን እንዲያው ለልጆቹ አስጨናቂ ብሎ የሚያወጣ ስም አለ እንዴ ጊዜው ራሱ አስጨናቂ ሆኖ ባለበት ሰዓት እንዴት ለልጁ ሰው አስጨናቂ ብሎ ያወጣል አንድ በዚሁ አጋጣሚ አንድ ነገር ላውራችሁና ከራሴ አንዷ ሴት ማለት ነው ከሁሉ በኋላ የመጣች ሰውየው ሽማግሌ ነው። ድሮ አቁቶ ምናምን ነገር ወልዶ ጨርሶ ራሱ ድሮም አቁቷል። እና አንድ ሽማግሌ የታገባለች ከሱም ደግሞ አንድ የተወሰኑ ልጆችን ተወልድ ያለች አሁመሽም ወንድ ወንድ ነው። ከዛ ከሆነ ጊዜ በኋላ በጥብጥ የሚል ልጅ ወልድ ያለው ስትል እንሰማለን። እና የዛ ያንን አስታወሰኝና እና አንዳንድ ጊዜ የምንሳሳታችሁ ስህተቶች ማለት ነው። ለማናቸውም እንቀጥላለን ማለት ነው። መልካም ቆይ በነገራችን ላይ ሀባይቦች አዳዲስ የሚገቡት እነዚህ ምናምን ነገር ብዙ እያስጠሉ ነው። ብዙዎቻችሁ ያልተመቻችሁ አላችሁ ማለት ነው። እኛም ያልተመቸን ነገር ማስተካከል ይኖርባቸዋል እያስባለ ኤኒዌይስ እንዴ ምን ለማናቸውም እንግዲህ አስጨናቂው የሚባለው ሰውዬ ሲክለፈለፍና በር ሲከፍት ታገኘዋለች፣ ኪያ ማለት ነው። ኪያ ግን አናቱ ላይ የቆመች ትመስላለች። አይ ወንድና ትወልዳለች። ትጋረሽ እንዴና ጥሎ መሄድ ሳይሆን የሰው ቤት መጠበቅ ይሻላል፣ ማለት ነው ለወንድምሽ መከታ መችስ አለኮ እህት፣ ያው እናት ናት። ወንድም ደግሞ ለእህት መከታ፣ ያው እንዳባት በይው። ያንን እያስመሰከርሽ ትገኛለች ማለት ነው። ቀጤበት ብዬ እነግርሻለሁ ማለት ነው። እንግዲህ እንደ ሰውየው ምን አስቦ ነው? የፈለገውን ነገር አላገኝም ይመስለኛል። ደግነቱ ኒናም አልነገረችው መሰለኝ። ይሄ እንግዲህ እንግዲህ ኬራና ጽናት አያውቁም። ዛሬ እንግዲህ ያውቅ ይመስለኛል። ምክንያቱም ቅዱስ ቤት ውስጥ ስለሄደ እሱ ያለውን ነገር ያውቃል። እንግዲህ ኪያ ደግሞ ያለውን ነገር እየተከታተለ ትገኛለች ማለት ነው። ሰውየው አለቀለት። ምሩም እንግዲህ በናፍቆት እየተሰቃየ ትገኛለች። እሱም ደግሞ ስራው አላለቀም፣ ነገር ግን እሷ ስለናፈቀችኝ መምጣት አለብኝ ብሎ ለአባቱ ይናገራል። ወይ ፍቅር እዚህ ጋር እንግዲህ አማቷ ያማት ቀናተኛ የልጅ ቤት አፈርሳል የሚለውን ነገር ታቃላችሁ። ስለዚህ እሷ ደግሞ በሁለት ታጦዛታለች። ንጹህ ልብ እንግዲህ በጣም መጎዳት ይችላል፣ እንዲሁም ደግሞ መነሳትም ይችላል ማለት ነው። እሷም በዛ ውስጥ ነው ያለችው። ከዛም በመቀጠል እሷም እንዲመጣላት ትነግረዋለች ማለት ነው። እስኪ እንግዲህ መቼ ነው የሚመጣው የሚለውን አብረን ያለን። ሰውየውም እንግዲህ ሳይሳካለት ተናዶ ተበሳጭቶ ተመልሷል ማለት ነው። ጽናትም ደግሞ እንግዲህ ሰሞኑን አባቷ ጋር እየተገናኘች አይደለም። ነገር ግን አንድ ቤት ናቸው። ያልተገናኙበት ምክንያት ደግሞ እሷን ስለገባት፣ ታውቃላችሁ የሀገራችን ድንበርተኛ ምናምን ምናምን የሚባል ነገር አለ አይደለም? በገጠር ስትኖሩ። ከዛም በኋላ እንግዲህ እሷም ያንን አንስታ ምን ሆነሽ ነው ያለ ወትሮች ደግሞ ቤት እጃ ጥችሽ አለሁኝ። እዚህ ምን ሆነሽ ነው የተቀመሽው ብቻሽን ምናምን ብሎ ኬራመቶ ይጠይቃታል ማለት ነው። የጎረቤት ሰው አባቴን ከሶታል መሰለኝ። ብዙውን ጊዜ ቤት አላየውም፣ ብዙውን ጊዜ ቤት አይመጣም። ለዛ ይመስለኛል። እንግዲህ አባት ታውቃላችሁ ችግሩን ለልጆችም ሆነ ለሌላ ሰዎች አያስረዳም፣ ነገሮችን በራሱ መፍታት እንጂ ማለት ነው። እንግዲህ የአባትነት ጥጉ ይሄ ነው ማለት ነው። አይ አታስቢ፣ ችግር የለውም እኔም አለሁኝ፣ በምንፈታው መልኩ እንፈታዋለን ይልና እሱም ያበሽራታል ማለት ነው። ከዛም እስከ ዛሬ የምትፈራውንና ወግና ባህሉን ለመጠበቅ ስትል የምታደርገውን፣ ዛሬ ግን ትንሽ በአባቷ ሲመጡባት መረታቷን ስታይ እና ስታዳምጥ፣ እስኪ ሰው ካላየሽ እባክሽ አይቻልም ብሎም ሲጠይቃት እኔ ካዩን ይሆን ምንም ማለትም ይችላሉ፣ እስከ ዛሬም ብለዋል። ከመታቀፍ ውጭ ዛሬ ምንም ማድረግ አልችልም። ደስ ይለኛል፣ ምክንያቱም ከፍቶኛል ብላ ስትነግረው እሱም ደግሞ ያቅፋታል። ያው እሱ አለም አቀፍ መቼም ምንም ነገር የሚያግደው እና ጥረትም ያደርጋል ማለት ነው። እንግዲህ እሷ ደግሞ የአባቷ ነገር ትንሽ ስላሳሰባት አባቷን በጣም ነው የምትወደው ጽናት ማለት ነው። በጣም ጎበዝ ስለሆነች አባቷን ትወዳለች ማለት ነው። እንግዲህ ነገሮችንም እሷ እራሷ እንደምትፈታው ግልጽ ይመስላል። እስኪ ቀጣውን አብረን እናያለን። ላይክና ሰብስክራይብ ያደረጋችሁ ጠብቁን፣ መጣን። እኔና እንግዲህ ያሰበችው ነገር አለ መሰለኝ። እነዚያን ሰዎች የገጠር ሰዎችን ግን ምንድን ነው የሚያስተምረው? አረ፣ አረ በህግ እንዴ! እንዴ! እንዴ! የሚያስተምር ፊልም እኒበት እንጂ ምንድን ነው እንደዚህ ትልልቅ ሰዎች አስገብቱ። እንደዚህ አይነት ስራ ምንድነው የሚያሳፍር ነው። ስጀምር እያየን ያለ ነው። በአካችሁ ይቀይርልን እንዴ ድምጻችን ይሰማ አድርሱልን። ቆረጥ አድርጋችሁም ቢሆን ማለት ነው። ለማናቸውም ኒና ደግሞ እንግዲህ ያንን አፏን ይዛ መጣ ለጽናት ስለ ነዛ ለሰዎች ልታወራ ነበረ። ነገር ግን ጽናት ጆሮ አሰጠቻትም። አለበለዛ አንችልሽ አንቺ ስለ እነሱ አያገባሽም። ወደ አዲስ አበባ ተመልሰሽ እዚህ ያለብን ችግርኛ ይበቃናል። ስለዚህ እባክሽ እኔና ብላ ታስጠነቅቃታለች እንዴ እሱን እኮ ለመቅረፍ ነው። ስሚኝ እምልሽ፣ ቆይ ስሚኝ አንድ ጊዜ፣ አለበለዚያ አይነሽ ውስጥ ነው ገብቼ የምናገረው ትላታለች። ያው እንግዲህ የምትለው ስለማታጣ ማለት ነው እሷ። ለማናቸውም ጺም ደግሞ ለማዳመጥ ፍቃደኛ አልነበረችም። ደካረገቻ ጥላት ሄደች። አይ ኔና የሰራሽን ስጥሽ፣ እንደ ውህዳ ተበጣበጠች። ደግሞ ደግሞ እንዴት ነው አቀማመጡ? አረወይኒ አረወይኒ፣ አሁንስ የእውነት እኔም እራሱ እያስጠላኝ ነው። ኮሜንታተሮች አስጠላን፣ አስጠላን፣ ደበረን፣ ደበረን፣ እጅጅ አለን፣ እግር እግር አለን እያሉ ነው። ለከወደው አይደለም እንዴ አስተካክሉት ዴ ናሁም ደግሞ ደወልና ለምሩ፣ እንዴት ነች? ደህና ነሽ ወይ? ምሳሽን በላሽ ወይ? ውሃ ጠጣሽ ወይ? ፍቅር እንዲህ ነው ተሆነ፣ ይቀር። በፊልም እኮ ነው ያየ ነው የቀረው። በፊልም ነው እኮ ሮኒ አሬኒስ ነገር። ለማናቸውም እንግዲህ እሱ ማንከባክቦ በስልክ ምርጥ ምርጥ ንግግሮች ተናግሮ ምሳል በላ ነው ብሎ ወጥቶ ሂዷል ማለት ነው። እሷም ደግሞ እንግዲህ ሽር እንጉድ ብላ ተጠብቀዋለች። እንደሚመጣ ግን አልነገራትም ማለት ነው። ለአባቱ ብቻ ነው የተናገነው ሰርፕራይዝ ሊያደርጋት ነው ማለት ነው። እንግዲህ ለማንኛውም ኒናም ደግሞ መሀል ሜዳ ተገትራ እንግዲህ የሰዎችን ሁኔታ ለማጣራት ትጥራለች ማለት ነው። ኒና እኮ ግን ወዳድ የለም እኮ ጋይስ፣ ወዳ ሳይሆን ያ የምትሰራው ስራ ስላላት ነው። እዛም በቃ አሳዷት ነው ያ ሰውዬ የመጣው እዚህም፣ ደግሞ አሁን ተሰሚነት ስታጣ በጣም ነው የምትናደደው። ግን እሷ ስራዋን እየሰራች ነው ነው አንተ ታልመጣ እኔ መጣለሁ እያለችም ስታስቸግር ነበር መሩ። ለማናቸውም ኔናም ደግሞ እንግዲህ ከሻንጉሌቷ ጋራ የገጠር ውሃ ፏፏቴ እየተጫወተች ትገኛለች ማለት ነው። በጣም ሲዴ ብሮ ላ ምትባል ቀሉ እንግዲህ ከዛች ከበዛብኝ ሚስት ጋር ደግሞ እንጠጣ ተባብለው ይቀጣጠራሉ ማለት ነው። እንግዲህ ቆይ ቆይ እኔ እየገባኛል፣ ሆኖ እየገባኝ እየገባኝ ያልሆነው ነገር ምን እንደሆነ ታውቃላችሁ? የዛች የሴትየቱና የነዛ የሶስት ሽማግሌዎች ግንኙነት ምንድን ነው? የሚያስተምረው የሆነ ነገር ሲሰራ ኮ ማስተማር ነው አይደለ? ኧረ እንዴ ይችን ንግግር እንደው በእናታችሁ ቆርጣችሁ አድርሱልኝ። ቆይ ምንድን ነው አልገባኝም። ሲያስጠሉ ሰረ እውነትም እጅ ይቻላል። ለማናቸውም ጋይዝ እኔ እስቲ ሀሳብና አስተያየታችሁን ለእኔ ስጡኝ። እናንተ ያስተማራችሁን ነገር ለምሳሌ የነዚ ሶስት ሰዎች ትምህርቱ ምንድን ነው? ከሚሰሩት ነገር ምንድን ነው ትምህርቱ? ኒና ኒናና ሴትየዋ እንጠጣ ማለታቸው ከዛ ምን አይነት ትምህርት ነው ምንወስደ? ውስጤ ነገሩኝ። የሚገርም እኮ ነው ለማ